ሀይሚ፣ አዎ ጎበዝ ናት፣ አዎ ጠንካራ ናት፣ አዎ ጎበዝ ናት። ጎበዝ እንደሆነች የታወቀ ነው። ግን ደግሞ ለሴት የሚቻልና ና የማይቻል ነገር አለ። ገብቷችኋል? ብሩክ ቢኖ ቢሄድም፣ ሀይሚ ብቻዋን መሆን ትችላለች፣ ምንም አይመጣባትም ምናምን፣ ሁላችንም እንደዚህ አይነት አስተያየት እንሰጣለን። አዎ ምንም አይመጣባትም። ግን ብሩኬ እዛ ቤት ከገባ በኋላ ሀይሚ ቢያንስ ማለት ነው ቤት ራሱ ለመቀየር እኮ ማለት ነው በደንብ የሚያቅ ሰው የእናንተ የሆነ ሰው ቤት መፈለግ አለበት። ገባቸው። አዲስ አበባ ላይ አሁን ደህና ቤት ለማግኘት ራሱ የሚፈልግላችሁ ደህና ሰው ይገኛል። አታስታውሱም እንዴ ሄለን የሆነ ሰዓት ካላዘርጋ የተጣላች እኮ ቤት ፈልግልኝ ብላው ማለት ነው። እሱ አጣ መሰለኝ። ከዛ እሷ ደግሞ ሌላ ሰው እንዲፈልግላ ለሌላ ሰውም ተናግራለች፣ ሁለት ሶስት ሰው ጋር ከዛ በኋላ ያኛው ሰው ሲያገኝላት ነው ከዛ በኋላ የተጣሉት እና ቤት ለማግኘት ደህና ቤት የሆነ ደህና ሰው ያስፈልጋቸዋል፣ ገብቷቸዋል። አይደለም ለዛ ነው እንጂ ሀይሜ ጎበዝ እንደሆነች ሁላችንም በደንብ ነው የምናውቀው። ገባችሁ። እንግዲህ ብሩክ እራሱ መጣ፣ እሷ ደግሞ እንደገና ከእሷ ጋር እንዲሆን ስትፈልግ እሱ ደግሞ መሆን አልፈልግም ብሎ ጥሏት ሄደ። ገባችሁ። መጀመሪያ ፈልጎ መጣ፣ ከዛ እሷ መፈለግ ስትፈልግ ደግሞ እሱ መራቅ ጀመረ። ጥል ደግሞ ብሩክ ብቻውን አይደለም ይህን ሀሳብ ያሰበው ሌላም ሰው አለበት ምናምን። አዎ እንደዚህ አይነት አስተያየት የሰጣችሁ ነው እና ብሩክ የሚመራው በሌላ ሰው ነው እንዴ? ሌላ ሰው የሚመራው የሚመራው ሌላ ሰው የሚያስተዳድረው እንዴ? በራሴ ጭንቅላት እመራለሁ፣ የራሴን ውሳኔ እወስናለሁ ብሎ የሚያሰብ ሰው እኮ ነው። በእርግጥ ኮሜንታተሮች ቀላል አታሽቃብጡም። ብዙ ኮሜንታተሮች ያሽቃብጣሉ። ብዙ ሰዎች ልክሱ እንደተበደለ እንደተጎዳ፣ በቃ እዛ ቤት መግባቱ ውርደት እንደሆነ ሚፍታህ ራሱ ማለት ነው። በፍራንክ መልኩ ልክ ልካቸው ነው የነገራቸው። ይሄ ነገር ውስጡን ሊያሻክረው ይችላል፣ ግን ደግሞ ብሩክ በሰው የሚመራ አይደለም። ሀይሚን ያገኛት እነዚህ ሰዎች ሳይኖሩ ነው፣ በቃ ብቻውን ያገኛት። ሄኖክ ሄኖክ ሄኖክ እሺ አመሰግናለሁ አልከው ሄኖክ። ምን አድርጎ ነው የምታመሰግነው? እንደሁም ፈጽሄ ነው ማመስገን ያለብህ እሱ ነው ለማስታረቅ እየለፋ እየደከመ ምናምን አለው። ሄኖክ እኮ ነገር ማቀጣጠል ነው። በቃ ሀይሚን ስለ ተጫናት ወይም ደግሞ ሀይሚን ጥፋተኛ አድርጎ ስላሰበ ማመስገን የለብህምና። ብሩክ በሰው ጭንቅላት የሚመራ ሰው አይደለም። የራሱ ውሳኔ ነው። ኮሜንት ምናምን ሊኖር ይችላል፣ ግን የራሱ ነው ብዬ አስባለሁ። ግን ይሄን ነገር ማድረጉ ብሩክ ማለት ነው እስካሁን የለፋበትን የደከመበትን እዛ ቤት ሲተኛ እየታመመበትን ሁሉ ነገር ከንቱ ነው የገባ ከንቱ ነው የገባ እስካሁን ያደረገው በሙሉ ማለት ነው። ምክንያቱም እስካሁን ቆይቶ አሁን በዚህ ሰዓት መሄድ የለበትም። ከቆየ እስከ መጨረሻው መጋፈጥ ነበረበት። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ነገር ካቸው ብያለሁ። ለቤት አዲስ ከሆናችሁ ደግሞ የተለመደችውን ገጨት ገጨት አድርጉ። እና የነ ሀይሚ ጉዳይ መቋጫ አላገኘም። እነሱ እንግዲህ ይታረቃሉ ብለን ነበር። በተለይ ብሮክ እዛ ቤት ከሄደ በኋላ በቃ ሰላም ሊፈጥሩ ነው እንደዚህ ፍራንክ ሲጀምሩ ምናምን እንደዛ ሲታመም ስትንከባከበው ምናምን በቃ ሰላም ወረደ ብለን ነበረ፣ ግን ደግሞ አሁን ሀይሚ በረድ ብላ ነበር በነገራችን ላይ እና ብሮክ ያው ኮሜንት አይተዋል እንደዛ ውጣ ያለው ሰው ሊኖር ይችላል። ደግሞ ይሄ ውጣ ያለው ሰው መጀመሪያ ግባ ላለው ራሱ ነው ውዱ ና ፈቅዶ የገባው የገባውም ከቴዲ ለመጠበቅ ነው ገባቸው ቴዲ በዛ ኒያ ቶበሬው እኔ ወንዱ እኔ አንበሳው ይላል። ከዛሱ ደግሞ እዚህ ሀይሚን ጥሏት ይሄዳል ማለት ነው ቴዲን ደግሞ ፍጽ በቃ ለሱ ልጅ ግን ቦታ ባሰጡ በጣም ደስ ይለኛል። ፍጹም ሆነ ሄኖክ ሆነ ብሩክ ሆነ ሀይሚ ሆነ ምክንያቱም እናንተ ቦታ ሰጣችሁ፣ እሱን ኢሹ አድርጋችሁ ባወራችሁ ቁጥር እሱ የሚያደርገውን ነገር እየጨመረ ነው የሚሄድ። የበለጠ እየልብ ልብ እየተሰማው እናንተን ለማለያየት ጥረት እያድ በተለይ ብሩክ ከዛ ቤት ሲወጣ ልዩ በጣም ነው ደስ የሚለው። ምክንያቱም ትናንት አይታችኋል፣ ብሩክ ካስቶን ደስተኛ ትሆንም እየረበሻት ነው ምናምን እያለ ነው እንዲወጣ ነው ጥረቱ። ልዩ ልዩ ጥረቱ ብሩክ ይቅርታ እዛ ቤት እንዲወጣ ነው ልጁ የሚጠራው። ብሩክ እዛ ቤት ወጣ ማለት የልጁን ፕላን አሳካለት ማለት ነው። ልጁ የሚፈልገው ብሩክ እዛ ቤት እንዲወጣለትና ሀይሜን ብቻዋን እንዲያገኛት እንደፈለገ እንዲያደርግ፣ ከዛ ሀይሜን እዛ ቤት ሄዶ ሲረብሻት ደግሞ እነሱ የበለጠ እንዲጣሉ ብሩክ እና በለሹ ነው በቃ ብሩክ የሆነ ነገር ሲል በቃ ክፍተት እንዲፈጠር ነው የሚፈልገው። ይህ ልጅ ደግሞ ራሱ ፈልጓት አይመስለኝም፣ ለሱ ፈልጓት አይመስለኝም የሆነ ሰው ልኮት ነው ብዬ ነው የማስበው፣ እነሱን ለማጣላት ለማለያየት ምናምን በቃ፣ ወይም ደግሞ እኔ አንዳንዴ በአንድ ሳይድ ሳስበው ማለት ነው ሄኖክና ኖክና ይሄ ቴዲ የሚባሉ ልጆች ይቺ የብሩክ ፍቅረኛነት ያለችው ልጅ ትመስለኛለች የላከቻቸው። የምሬ ነው ይሄ የብሩክ ጓደኛ ነበር አይደለ ድሮ፣ ሰው ጓደኛው እንደነበረች ሊያውቅ ይችላል። ጓደኛው ከሆነ ስለ ብሩክ ሂስቶሪ ያውቃል፣ ሄኖክም ሆነ እሱ ሰው እኔ የማስበው ልጅቷ ናት የላከቻቸው ብዬ አስባለሁ። አንዳንዴ ማለት ነው ከብሩጋ አስታርቁኝ ሀይሚን እንደዚህ በሉና ምናምን እነሱን የበለጠ አጣልተው ከዛ በኋላ። ይሄኔ እኮ ሄኖክና ቴዲ ድራማ እየሰሩብን ሊሆን ይችላል። ሁለቱ አውቆ ይሆናል የተጣሉት የተያያዙት፣ አንገት ለአንገት አውቀው እንደማይተዋወቁ እንደ ተጣሉ ነው የሆነ በሚስጥር እኮ ሌላ ነገር እያደረጉ ሊሆን ይችላል። ስለዚህ እነዚህ ልጆች ተመካክረው እነሱን ለማጣላት ሊሆን ይችላል እና ራሳቸው ነው ክፍተት እየሰጡ ያሉት። ልጁ ደግሞ ይሄን ብሩክ እንደዚህ በማድረጉ እዛ ቤት በመውጣቱ ደስተኛ ነው የሚሆነው፣ ምክንያቱም በቃ የበለጠ እንዲጣሉ እንዲራራቁ ስለሚፈልግ ልጁ ዋናው አላማ እሱ ስለሆነ። ብሩክ ደግሞ እዛ ቤት ሲወጣ ደስ ይለዋል። እየሄዳውንም ይረብሻል እየደስ ይረብሽ። ብሩክ ሀይሚን ይወቅሳል ማለት ነው። የበለጠ ከእሷ መራቅን ይፈልጋል። እና እንግዲህ የመጨረሻችን ነው፣ ከዚህ በኋላ አንገናኝም ብላችኋል። ፉሊ ነው የምትሉት፣ ግን እኮ ከዚህ በኋላ ዩቲዩብ ላይ ራሷን አንመጣም ብላችሁ ታውቃላችሁ። ይሄንን ብዙዎቻችሁ የእውነት የተለያዩ መስሏችኋል። ብዙ ጊዜ እኮ እንደዚህ ብሎ ያውቃሉ። በነገራችን ላይ ከዚህ በኋላ አንገናኝም፣ ተለያይተናል፣ ጨርሰናል። በጣም ብዙ ጊዜ እችን አማርኛ ተነግረዎት ያውቃሉ። ግን እንደዚህ ስላሉ ተለያይተው አያውቁም። እንደዚህ ብለው በሳምንቱ ወዲ አብረው ነው የሚሆኑትና እና ይሄ የመጨረሻ ነው ስላሉ ተለያዩ ማለት አይደለም። ምክንያቱም እንደዚህ በጣም የሚያጣላ ነገር ስላልሆነ ከሁን በፊትም ከዚህ የበለጠ በጣም ብዙ የሚያጣላቸው ብዙ ከባድ ነገር ተፈጥሮ ግን አንድ ላይ ሆነዋል ና አንድ ላይ መሆናቸው ስለማይቀር ብዙ ማታሽቃብጡ ባታሽቃብጡ በጣም ደስ ይለኛል። እንኳን ወጣ እሰይ፣ ምናባቱ፣ የራሷ ጉዳይ፣ ብቻዋን ትቀመጥ ምናምን። እሺ እንኳን ደስ አላችሁ። አዎ፣ ሀሳባችሁ ተሳክቶላችኋል። እና አንዳንዴ ግን አንድ ሀሳብ ግን ሁሌ አእምሮ የሚመላለሰው ልጅቷ ልትመጣ ይሆናል ብዬ አስባለሁ። ልጅቷ መምጣቱ አይቀርም፣ ታያላችሁ። መታ መበጥበጡ አይቀርም። እንዲህ ብላይ ነበር፣ እንዲህ ብላይ ነበር። ልጅቷን ደግሞ የሚያመጣት ሄኑክ ነው፣ እርግጠኛ ነኝ። ሄኑክ ነው የሚያመጣት፣ ሄኒ፣ ወይ ቴዲ ነው የሚያመጣት። ቴዲ ያመጣና ብሩክ፣ ሄው ሲማግጠብሽ ነበረ ከአንቺ በላይ እንደዚህ እያደረገ ነበር እያለ ሀይሚን የበለጠ እንድትናደድ እና ከብሩክ እንድትርቅ የሚያደርግ ነገር ሊያደርጉ ይችላሉ። ሄኖክ እናት ሄዲ፣ የምር እነዚህ ልጆች ከኋላ የሆነ ሰልኮ ያላቸው ይመስለኛል እና እነሱ ናቸው ልጅቷን የሚያመጧት በእርግጠኝነት ማለት ነው። እና ልጅቷ መጣሽ ማለት ደግሞ ሀይሚ በተለይ የሆነ ነገር ካለቻት በጣም ነው የምትናደደው። ይሄ ጉንፋን ምንም ሊለቀኝ አልቻለም ጋይስ። እረውድ ምን ባረግ ይሻለኛል? እና ለማንኛውም ሀይሜና ብሩክ ፈጣሪ በማላችሁ ይግባ ያስታርቃችሁ። ከዛ ውጭ ግን በዙሪያችሁ ያሉትን ምቀኛ፣ ሸረኛ ከእናንተ ያረቅ። የምሬ ነው። አንዳንዴ አብሯችሁ የሚኖር ሰው ጓደኛ፣ ያላችሁት ያመናችሁት ሰው ነው የበለጠ ክፍተት የሚፈጥርባችሁና ብዙ ጊዜ ሰው ማመን በጣም እንደሚጎዳ ነው ያየሁት። እና በዙሪያቸው ያሉ ሰዎች በእርግጠኝነት እያስመሰሉ ሊሆን ስለሚችል ብሩኬ ሰው ነገር ባይሰማ ደስ ይለኛል። ሀይሜም እንደዛው በራሳቸው መንገድ ልክ እንደ ባለፈው ባለፈው እኮ በቃ አብረ ሆኖ እኮ ምርጥ ላይ ነበር እኮ አሪፍ ሮማንቲክ ላይፍ ስታይል እያሳለፉ መተው ድንኩርኩርኩርኩር ድፍረስረስረስ አረጉት፣ ያደፍረሳቸው ማለት ነው። እና አሁንም ቢሆን ቴዲ እንደማያርፍ መቶ ፐርሰንት እርግጠኛ ነኝ። ቴዲ ካላረፈ ደግሞ ብሩክ ጥርጣሪው ይጨምራል። ሀይሚ ደግሞ እንዲያስረዳት የምትፈልገው ነገር አለ። ይህን ነገር ብሩክ ካላስረዳት ሀይሚ ቢሆን ጥርጣሬዋን አትተውም። ወይ ልጅቷ መታ በደንብ ካላስረዳች፣ ወይ እሱ ራሱ ግልጽ አድርጎ ካላስረዳት ሀይሚን ቢሆን አትመለስም። ሁሉ ነገር ጥያቄ እየሆነባት ነው የሚቀጥለው። እና ታይ ምናምን እያላችኋት ነበር፣ ግን የምትተው አይነት አይደለችም። ምክንያቱም ውስጣችሁ እየሻከረ አብራችሁ አንድ ሰው ጋር ለመኖር ገባል እኔም እንደዛ ነው የማስበው ካላስረዳኝ የሆነውን ነገር መደበቅ ከጀመረ የሆነ ነገር ነው የምጠረጥረው የሆነ ነገር አለ እንዴ ምን ሆኖ ነው ብዬ በውስጥ ያስባለውና ብቻ ከባድ ነው ለማንኛውም ማለት ነው እንደዚህ በማላቸው ክፍተት በመፈጠሩ በጣም ይደብራል ግን ደግሞ አንዳችሁ መተው ልመዱ። ብሩክም ቢሆን ወይ መተው መቻል፣ አንዳንዴ ማለፍ የሚባል ነገር አለ። ሀይሚን ብትሆኝ ይህን ጥያቄሽን እንግዲህ ቀስ ብለሽ ወይ ጠይቂ ሰላም ከሆናችሁ በኋላ። ከዛ ውጭ ግን ሁላችሁን ክረር ክረር ከሆነ በጣም ከባድ ነው ብዬ አስባለሁ።